ሰላም ጤና ይስጥልና አድማጭ ተመልካቾቻችን፣ ከቶፕንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ርዕሶቹን። በኢትዮጵያ በደቡብ ክልል የተከሰተው ሄሞራጂክ ፊቨር ማርበርግ ቫይረስ መሆኑን መለየት ተችሏል ሲል የጤና ሚኒስቴር አስታወቀ። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በከፍተኛ ትምህርት ተቋማት የክብር ዶክትሬት አሰጣጥን በተመለከተ ችግር የነበረበት መሆኑን አሳውቁ። ኢትዮጵያ ኤርትራን በድንበር ጥሰትና የታጠቁ ቡድኖችን በመደገፍ ከሰሰች። የአይምኤፍ ልዑካን ቡድን በኢትዮጵያ ያደረጉትን ጉብኝት አጠናቀዋል። ለሱዳንና አርኤስኤፍ የሚሰጠው የጦር መሳሪያ አቅርቦት እንዲቋረጥ አሜሪካ ዓለም አቀፍ ጥሪ አቀረበች። የጤና ሚኒስቴር በደቡብ ኢትዮጵያ ክልል በጅንካ ከተማ ሄሞራጂክ ፊቨር በሽታ መከሰቱና የበሽታው ምንነትን በማረጋገጥ ላይ መሆኑን መግለጫው ታውሷል። ሚኒስቴሩ በወጣው መግለጫ የበሽታው መንስኤ ማርበርግ ቫይረስ መሆኑን መለየት ተችሏል ብሏል። የዘረመል ምርመራ የተከናወነው በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ብሔራዊ ሪፍረንስ ላብራቶሪ ነው። መግለጫው በዚህም የዘረመል ምርመራ በአሁኑ ሰዓት ኢትዮጵያ ውስጥ የተገኘው ቫይረስ ሌሎች ምስራቅ አፍሪካ ሀገራት ከዚህም በፊት ከተከሰቱት ጋር ተመሳሳይ ዝርያ ያለው መሆኑ ታውቋል። በተጨማሪም አዲስ የበሽታው ምልክት ያሳየ ወይም በቫይረሱ የጠረጠረ ሰው ያልተለየ መሆኑን ሚኒስቴሩ ያሳወቀ ሲሆን በአሁኑ ሰዓት የተለያዩ የሙያ ስብጥርን ያካተተ ከፍተኛ ፈጣን ምላሽ ሰጪ ቡድን ወደ ክልሉ በመላክ በሽታውም የመከላከልና የመቆጣጠር ስራ እየተሰራ ነው ብሏል። ከእነዚህም ውስጥ የማህበረሰብ አቀፍ የግኝት ስራዎች፣ በቫይረሱ የተያዙ ሰዎችን መለየትና ማከም፣ የማህበረሰብ ግንዛቤ ማስጨበጫ ስራዎችና ከተጠረጠሩ ሰዎች ጋር ንክክ ያላቸውን ሰዎች የመለየት ስራዎች እየተከናወኑ መሆኑን ተገልጿል። የሕዝብ ተወካዮች ምክር ሚኒስቴር የሰው ሀብት ልማት ስራ ስምሪት ቴክኖሎጂ ጉዳዮች ቋሚ ኮሚቴ የትምህርት ዘርፉን የአንደኛ ዓመት የስራ አፈጻጸም ተመልክቶ ነበር። በዚሁ ጊዜ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በከፍተኛ ትምህርት ተቋማት የክብር ዶክትሬት አሰጣጥን በተመለከተ ችግር የነበረበት መሆኑን ወጥ አሰራር መከተል በማስፈለጉ የክብር ዶክትሬት አሰጣጥ ሀገራዊ መመሪያ ተዘጋጅቶ ለትግበራ ዝግጁ መሆኑን ገልጸዋል። ሁሉም የከፍተኛ ትምህርት ተቋማት በመመሪያው መሰረት ተፈጻሚ ማድረግ ያለባቸው ሲሆን የክብር ዶክትሬት ማዕረግ የሚያገኙ ሰዎች ዶክተር ወይም የክብር ዶክተር በሚል መጠሪያነት መጠቀም እንደማይቻልም አሳስበዋል። የከፍተኛ ትምህርት ተቋማት የክብር ዶክትሬት ማዕረግን ለመስጠት ሀገራዊና ዓለም አቀፋዊ መስፈርቶችን ማሟላት እንዳለባቸው በመመሪያው መመላከቱን አስተዋል። በሙያው የተለየ ስራ ያበረከተ ኢትዮጵያዊም ሆነ ሌላ ዜጋ በመመሪያው የተዘረዘረው መስፈርት የሚያሟላ ከሆነ የክብር ዶክትሬት ማዕረግ ማግኘት እንደሚችል ጠቅሰዋል። ይሁን እንጂ የተሰጠውን የክብር ዶክትሬት ለመጠሪያነት መጠቀም እንደማይቻል አብራርተዋል። ትምህርት ሚኒስቴር የክብር ዶክትሬት መስጠት የሚችሉ የከፍተኛ ትምህርት ተቋማትን በተመለከተ እንዲሁም የክብር ዶክትሬት የተሰጠው ግለሰብ ዶክተር፣ የክብር ዶክተር እና መሰል መጠሪያዎችን በየትኛውም ግለሰብ ወይም ድርጅት መጠቀም እንደማይቻል መመሪያ ዘጋጅቶ ለሚመለከታቸው መላኩን አሳውቋል። ኢትዮጵያ ኤርትራን በድንበር ጥሰትና የታጠቁ ቡድኖችን በመደገፍ ከሳለች። የአሰብ ጉዳይ ቅድሚያ የምትሰጠው ስትራቴጂካዊ ጉዳይ ነው ብላለች። እያሳየሁት ያለው ወታደራዊ ትዕይንት ገደብ የለሽና ቅድመ ሁኔታ የሌለው አይደለም ስትል አስጠንቃለች። ኢትዮጵያ ኤርትራ ታጣቂ ቡድኖችን ትደግፋለች፣ ሉዓላዊነትን እየጣሰች ነው ስትል ከሳለች። የአሰብ ወደብን ተጠቃሚነት ማረጋገጥ ቅድሚያ የምትሰጠው ብሔራዊ ጉዳይ መሆኑን ማሳውቃለች። የውጭ ጉዳይ ሚኒስቴሩ ዶክተር ጌዲዮን ጢሞቴዎስ ይህንን ያሉት ሆርን ሪቪው እና አዲስ አበባ ዩኒቨርሲቲ በጋራ ባዘጋጁ ዳራ 4 2018 ዓም በተካሄደው የውጭ ጉዳይ ፖሊሲ ፎረም ላይ ነው። የውጭ ጉዳይ ሚኒስቴሩ ዶክተር ጌዲዮን ጢሞቴዎስ ኢትዮጵያ ለደረሰባት ትንኮሳዎች ያሳየችው ወታደራዊ ትዕይንት ገደብ የለሽና ቅድመ ሁኔታ የሌለው አይደለም ሲሉ አስጠንቅቀዋል። ሚኒስቴሩ የኤርትራ ወታደሮች በአሁኑ ወቅት በሰሜን ኢትዮጵያ የሚገኙ በርካታ አካባቢ አስተዳደሮችን ተቆጣጥረው ይገኛሉ ያለ ሲሆን እነዚህም አካባቢዎች ሙሉ ለሙሉ የኢትዮጵያ ሉዓላዊ ግዛት አካል መሆናቸውን አጽንኦት ሰጥተዋል። አክለውም ኤርትራ በመንግስት ላይ ትጥቅ ላነሱ ቡድኖች ከፍተኛ ቁሳዊ ድጋፍ በመስጠት በኢትዮጵያ የውስጥ ጉዳዮች ጣልቃ እየገባች መሆኑን ገልጸዋል። እነዚህ ሁኔታዎች ኢትዮጵያ የመከላከል መብቷና በሕጋዊ መንገድ እንድትጠቀምበት በቂ መሰረትን ይሰጣሉ ሲሉም ጠቅሰዋል። ኢትዮጵያ ቀድሞም ተጋላጭ በሆነ ቀጠና ውስጥ አውዳዊ ግጭትን ለመከላከል መቆጠብ እንደመረጠች አበክረው አሳውቀዋል። የአይ ኤም ኤፍ ልዑክ ቡድን በኢትዮጵያ ያደረጉትን ጉብኝት አጠናቀቁ። በሚቀጥሉት ሳምንታት በኦንላይን ውይይቶች እንደሚቀጥሉ ተገልጿል። በአልቫሮ ፒርስ የተመራው ዓለም አቀፉ የገንዘብ ተቋማ አይኤምኤፍ ሉካም ቡድን በኢትዮጵያ ያደረጉትን ጉብኝት ህዳር 4 2025 ዓ.ም አጠናቀዋል። ሉኩ አዲስ አበባ ከጥቅምት 20 እስከ ህዳር 4 ድረስ በአራተኛው ዙር ግምገማ ስር በተራዘመ የብድር አቅርቦት ዙሪያ ውይይት አድርጓል። በጉብኝቱ ማጠናቀቂያ አልቫሮ ፒርስ በቡድኑ በአራተኛው የተራዘመ የብድር አቅርቦት ግምገማ ላይ በሰራተኛ ደረጃ ስምምነት ላይ ለመድረስ መልካም ለውጦችን አከናውኗል ሲሉም ተናግረዋል። አክለውም ውይይቶቹ በሚቀጥሉ ሳምንታት በኦንላይን ይቀጥላሉ ብለዋል። ለደማቅ አቀባበልና ፍሬማ ውይይቶች ለኢትዮጵያ ባለስልጣናት ምስጋና አቅርበዋል። በጉብኝቱ ወቅት የአይምኤፍ ቡድን ከገንዘብ ሚኒስቴሩ አቶ አህመድ ሽዴ፣ ከኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝና ከሌሎች ከፍተኛ ባለስልጣናት ጋር ተወያይቶ ውይይት አድርጓል። ቡድኑ ከባንኮችና ከግል ኩባንያዎች ጋር ተወካዮችም ተወያይቷል። ጥቂት ጉዳዮች ቀርተዋል ያሉት አልቫሮ ተጨማሪ ዝርዝር መረጃን ባይሰጡም ተከታታይ ውይይቶች በኦንላይን እንደሚቀጥሉ ደጋግሞ አረጋግጠዋል። የአይኤምኤፍ ስራ አስፈጻሚ ቦርድ ከኢትዮጵያ ጋር የ2025 የአንቀጽ አራት ምክክርን በ48 ወራት ከተራዘመ የብድር አቅርቦት ዝግጅት ሶስተኛ ግምገማ ጋር አብሮ ያጠናቀቀው በሐምሌ 2025 ዓ.ም ነበር። ውሳኔው የኢትዮጵያን የክፍያ ሚዛን እና በጀት ፋይናንስ ፍላጎትን ለመደገፍ ወይም 262.3 ሚሊዮን የአሜሪካን ዶላር የሚጠጋ ገንዘብ ወዲያውኑ እንዲለቀቅ አስችሏል። የዚህ ግምጋማ መጠናቀቅ የተለቀቀው አጠቃላይ ገንዘብ ወደ 1.873 ቢሊዮን የአሜሪካን ዶላር አድርሶታል። የአይኤምኤፍ በሐምሌ ወር ባወጣው ሪፖርት ኢትዮጵያ ከፍተኛ የአይኤምኤፍ ፍዳ ካለባቸው የአፍሪካ ሀገሮች ዝርዝር ውስጥ አካቷታል። የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ በአልፋ ሺር በጅምላ ግድያ የተከሰሰውን የሱዳኑን የፈጥኖ ደራሽ ኃይል አርኤስኤፍ የጦር መሳሪያ አቅርቦት እንዲቋረጥ ዓለም አቀፍ እርምጃ እንዲወሰድ ጥሪ ያቀረበ። በካናዳ በተደረገው የቡድን ሰባት የውጭ ጉዳዮች ሚኒስቴር ስብሰባ መዝጊያ ላይ ሩቢዮ አርኤስኤፍ በሲቪሎች ላይ ግድያ፣ አስገዶ መድፈርና ሰብአዊ ጥቃትን ጨምሮ ስልታዊ ጭካኔዎችን ፈጽሟለን ብለዋል። የሱዳን ጦር የተባበሩት አረብ ኤምሬት ከአፍሪካ ሀገራት የተላኩ የጦር መሳሪያዎችና ቅጥረኞችን በመስጠት አርኤስኤፍን እያስታጠቀ ነው ሲል ከሷል። የተባበሩት አረብ ኤምሬትና አርኤስኤፍ እነዚህን ክሶች በተደጋጋሚ ውድቅ አድርገዋል። አርኤስኤፍ ከ2023 ጀምሮ በመሪዎች መካከል የተፈጠረውን የስልጣን ሹኩቻ ወደ እርስ በርስ ጦርነት ከተቀየረ ጊዜ ጀምሮ ከሱዳን ጦር ጋር እየተዋጋ ይገኛል። የሩቢዮ አስተያየት እስካሁን ድረስ በትራምፕ አስተዳደር ስለ ሱዳን ጦርነትና ስለ አሬሴፍ ድርጊቶች በግልጽ ከተናገሩት መካከል ጠንካራ ቢሆንም ምን ያህል ተጽዕኖ እንደሚኖረው ግን ግልጽ አይደለም። ሁለቱ ወገኖች ባለፈው ሳምንት በአሜሪካ የተደገፈውን የሰብአዊ ስምምነት ቢቀበሉም ስምምነቱ በአሬሴፍ ተጥሷል። አልፋሽር ከ18 ወራት ከበባ በኋላ በአሬሴፍ ቁጥጥር ስር ከገባ በመሆኑ አብዛኛው የምዕራብ ዳርፎር ክልል ውስጥ የሚገኙ ከተሞች ቡድኑ ተቆጣጥሯል። አድማጭ ተመልካቻችን ከቶፕ ትንሽ ኔትወርክ ላለፊ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ